ቸሁ እኛም ደስ ብሎናል። ስለ እናንተ ጨረቃዎች ይለያሉ የምንለው በመክንያት ነው። ወርቄ የዓለም እየሁሌ እናት እልል ትለያለ ሀይሚዬ ገብረ አባይ ብር እየተግበር ሰው ደስ የሚለው ነገር ብዙ ሰው ያቀናዊ እና የብሩኬን አይነት የሚመስል የለም ይምር የተናገረው እና ያሰበውን ነገር የሚያሳካ ነው። ከፈጣሪ ካለህ ጋር ፈጣሪ ፍቅሩን ጨምሮ ጨማምሮ ይስጣቸው። ታዲያ ገብታችሁ ወልዳችሁ ምስሙበት ያድርግላችሁ። ይህም ውሳቤ ብለናል። የፍቅር የተሞላበት ቤት ያድርግላችሁ። ሰላም ሰላም። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራቸው ወደ ወድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ። ታምቤላ እንዴት? ክርስቲያን ወንድሞቼ ሰላም ሰላም ብያለሁ። በየለት ክበት ያለ ሰላም ነው ያስብላያችሁ ለቤተት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ያደረጋችሁን ለቤት አበረታት ከልብ ነው የማመሰግነው። ክበሩ ላይ እና ትናንትና ትንሽ ጊዜ ነበርኩኝ መስራት አልቻልኩም፣ ግን ደስታውን መቆጣጠር አቅቶናል። የምር የምር እና እንኳን ደስ አላችሁ ሀይሚዬ እና ብሩኬ። ሀይሚዬ የቡባ የቡቧ ንግስት ይገባሻል። የእኛ ጀግና ሴት የቤት ቁልፍ ተሰጥታለን። እንሻላ ለመቀጣ የመኪና ቁልፍ እንደሚሰጥሽ ባለሙሉ ተስፋለን። የእንጩ ቀብራ ብሩኬ የተግባር ሰው እና እንኳን ደስ አላችሁ የመርከዝ ስለ እናንተ በጣም ደስ ብሎና ማሻአላ ፈጣሪ ያላክፉን ነገር ይዞ ፍቅሩን ጫማምሮ ጨምሮ ይስጣችሁ። እንግዲህ አንድ ላይ የሚኖረው ማን ይሆናል ብላችሁ ታስባላችሁ? እኛ ብቻ አይደለንም እዚህ ቤት የምንኖረው አንድ መከታችን ወንድማችን አንድ ላይ ይኖራል ብሏል። ጉጉ እንግዲህ እንሻአላ ያው ወይ ሀብትሽ ወይ ፍፄ ነው አንዳቸው ይሆናሉ ብለን እናስባለን ትላላችሁ። ማንም ይሁን እናንተ አንድ ላይ መሆናችሁ እንደዚህ ዋፈሽ ማለታችሁን ነው ደስ የሚለን የምንወደው ደስ ብሎና ስለ እናንተ አላህ ደስታውን ሁሉ ያብዛላችሁ። ብሩኬ እንኳንም ተረፍክትነሳ የሆነ ነገር ስጠግን አይኔ ላይ ተፈናጥሮ ነበር ብሏል። ያው ሐኪም ቤትም ሂጃለሁ ብሏል። ምስኪን በደስታ ውስጥ እንትንም አለኩ ሀቂቃ አላህ ፈጣሪ ሲጠብቀን እንጂ እና አልሐምዱሊላህ እንኳንም ተረፍኩ። አይንህን ራስህን ጠብቅ። ከፈጣሪ ጋር አላህ ይጠብቃችሁ። እና እንኳንም ተረፍክ ብለናል። አልሐምዱሊላህ ብሩኬ። አይን ከምንም በላይ ከባድ ነው፣ የምር። ይሄ ይሄማ የእኔ ቤት አይደለም። አውቃችሁ ሲፈራኝ መለሳ ይመለሳለሁ ይወጣለሁ እየሌ ነው በታ ነው ያስጠቃ ፓርት ቢኖር ይሄ ነው እና ይመቸሽ ሚዬ ይገባሻል። የቡቧ ንግስት በቃ ንግስቱ ቦታውን አግኝታለ ይብላለ ይሄ ሚዬ ያው የምር ቦታውን አግኝታለ ስለያለ ፈንጭ ጀግና ሴት ነሽ። ከዚከም ይገባሻል። እንሻላ ብሩክሽ ጋር አይለያያችሁ። ፍቅር ስተመቃበል እንሻላ ተጋብታችሁ ወልዳችሁ ደግሞ የልጅ እንትን የሚደለቅበት ያደርገው ከእኛ በፊት ከወለዱት ሚሰሎቹ ትላለህ እያለ ነበር። እና የምር የምር ማሻላ ተባረክለ በጣም ነው የሚያምረው። ግን ቤቱ እንደዚህ አይነት ቤት ኢትዮጵያ አለ እንዴ እስከምል ድረስ ነው ያየሁት። የምር በተለይ ላይ ስጥህ ላይ ቢው ማለት ነው በጣም ነው የሚያምረው። ሁ ማሻላ ለካ እንደዚህም አይነት ቤት አለ እንዴ ማሻላ ብያለሁኝ። አለ ፍቅር የተሞላት ቤት ያደርግላችሁ። በጣም ደስ የሚል ቤት ነው። ረሃዋን ትወስዳለ ሀይሚዬ ማለት ነው። ከታች ላይ በቃ ፏፈሽ ነው እንግዲህ የቡባ ንግስት፣ ይመችሽ የምር ብርቄ። ይለያል የእናት ክፉ ነገር ይዞ በፍቅር በደስታ ያኑራችሁ። እንሻላ ዝፍ ቤት በደስታ በፍቅር እንጂ ሀይሚዬ ጋር መጣላትም ሌላ ነገር አልፈልግም ብሏል ብርቄ። እንሻላ ለያዝላችሁ ደስታ ፍቅር የተሞላበት ያደርግላችሁ እንሻላ በጣም ደስ የሚል ቤት ነው፣ ሰፊ ቤት ማለት ነው። ፍቅሩን ይጨምርላችሁ። ዋናው ፍቅር ነው ለሰው ልጅ፣ የቤት ስፋ ብቻ ሳይሆን ማለት ነው። እና ፍቅሩን ከዚ በላይ ጨምሮ ተሳሰቡ። አንድ ላይ የምትወልዱ የምትከብሩ ያደርጋችሁ። አሚን አሚን ብለናል። የሰው ደስታ የሚያስደስተው ማለት ነው። ሀይሚዬ ሄዳችሁ ሰብስክራይብ አድርጓል። በቅርብ ሶስት መቶ ሺ ትገባለች እያለ ነበር። ንግስቱን እንሻአላ ትገባ። እኛ ጀግና ሴት ማለት ነው። ሀይሚዬ የብሩክ ንግስት። እንዴት አባት ነው ደግሞ ያማረበሽ፣ የኛ ዘናኝ ፈጣሪ ያለ ውበቱን የሰጠች ያለ በጣም ደስ ብሎ እና ስለ እናንተ ቤት እንትን ሊያቀሳስሩ ፈልገው ነበር። ቤት መቼም ለማቀሳሰር አንደኛ ነው። ገዝታ ገዝቻው ነው ሊበላት ብሎ ነበር። ግን ብሩኬ እኔ በተግባር ነው የማሳየው እንጂ በውሸት እንትና አልልም ብሎን፣ እኛ አንበሳ ማለት ነው። የተግባር ሰው የምር ብዙ ሰው አይተናል። አንተ ግን ያወራኸውን ምትፈጽም ናይ ፈጣሪ ማታ እያገዘህ እንግዲህ፣ ከዚህ በላይ ደግሞ የልብህን አይቶ ይሙላልህ ማለት ነው። ለንግስት ጋር ወደፊት አይለያችሁ። ፍቅር እስከ መቃብር ብለናል። አልሐምዱሊላ የምር በጣም ደስ ብሎናል። ማሻላህ እንደ አይነት ሀገሩ ላይ ስኬታማ መሆን መታደል ነው እና አላክፉን ነገር የያዝላችሁ የምር በጣም ደስ ይላል። የሰው ደስታ የሚያስደስታችሁ እኛ በጣም ደስ ብሎናል የምር እና እዚ ግቢ ትተኝ እንድትሄድ አይደለም አይደል? እያለች ነበር ግን ማመን አቅተውታል። ያስመስላል ማለት ነው እንጃ። ብቻ ይለያል የአንቺው ቀብራራ ማለት ነው። እና ፈጣሪ ያላ ክፉን ነገር ይዞ በፍቅር የተሞላበት በጤና ጋር ያኖራችሁ። እንሻላ ተገብታችሁ ደግሞ የምወልዱበት ቤት ያደርግላችሁ። በጣም ደስ ይላል። ስለ እናንተ በጣም በጣም በጣም ደስ ብሎናል። የፖሳ ቤት ብለናል በድጋሚ እና በጣም ደስ ብሎናል። እንግዲህ አንድ ላይ የሚኖረው ወይ ፍፄ ወይ ሀብትሽ ይሆናሉ። የኛ መከተዎች እንግዲህ ደስ ይለናል ማለት ነው። ብቻ ክፉን ነገር ያርግላችሁ። የሰው ንግግር ምናምን የማይበግርን ከሆነ የማይደረስበት ነገር ምንም የለም። የምር እና በርቱልኝ። ትንንሽ ቶበሮች፣ እንሻላ ሰው ደረሰበት እንደርሳለ ብንላ በርቱልኝ። አለ ያግዘን፣ እንሻላ ወጥቶ ከመቅረት አይጠብቀን። እና አለ ክፉን ነገር የያዝልን፣ የያዝላችሁ ሀይሚዬና ቡቡ የኛ ጨረቃዎች፣ እድሜ ጤና ይስጣችሁ። ዋናው ጤና እና እድሜ ነው ለሰው ልጅ። ሌላው ነገር ተሟልቶላችኋል ማለት ነው። ከፈጣሪ በታይ ምንም የሚጎል የለም። ደግሞ ሶፋውን ብትቀይሩት ያለለ ያበደ ነው የሚሆነው። ቤታችሁ ያው ቀይ ስለሆነ ማለት ነው ያው ይቀይራል ብሏል። ግን ብሩኬ የተግባር ሰው እና ከዚህ በላይ ውብ እንደምታደርጉት ተስፋ እናደርጋለን። ቤታችሁን ህይወታችሁንም ውብና ያማረ ያደርግላችሁ። መጨረሻ ድረስ ዋና መጨረሻ ነው። መጨረሻችሁን ያሳምርላችሁ ብለናል። አላህ ክፉን ነገር የያዝላችሁ እና ውድ ቤተሰቦች ላላ ብየ ወደድ ነው ማደርጋችሁ። አላህ ሀገራችንን ሰላም አድርጎኛም ለሀገራችን ያብቃን በሰላም በጤና ምንኖር ያድርገት። ለሀገራችን የመዳም ቅመሞች እንሻላ። ነገ ሌላ ቀን ነው። አብሽር እና ፊያ አማኒላ። ላይክ ሸር፣ ሰብስክራይብ አድርጉ። ወሰላሙ አለይኩም።